ሰላም ጤና ይስጥልኝ። ውድ የማራኪ ቻናል ቤተሰቦች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ ዠላችሁ የመጣሁት ለጀማሪዎቹ የሚሆን የአማርኛ የፊደል ጥናትና ቃላት ምስረታ ዠላችሁ መጥቻለሁ። ቪዲዮውን ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። ለዚህ ቻናል አዳዲስ የሆናችሁ ሌሎቹ የምሠራቸው ቪዲዮዎች በማሳወቂያ ወይም ደግሞ በኖቲፊኬሽን መልክ እንዲደርሷችሁ ቪዲዮውን ላይክ ሼርና ሳብስክራይብ በማድረግ ቤተሰብ ይሁኑ። በውስጥ መስመር ገብታችሁ መማር ለምትፈልጉ ኢሞ፣ ዋትሳፕ እንዲሁም ቴሌግራም ስልክ ቁጥር ከታች አስቀምጬላችኋለሁ። በየትኛውም የዓለም ዳርቻ ብትሆኑ ደውላችሁ ተመዝግባችሁ መማር ትችላላችሁ። አሁን በቀጥታ ወደ ትምህርታችን እንግዲህ በክፍል አንድ እና በክፍል ሁለት ቆይታችን ሀንና ለን ተመልክተናል። ዛሬ በክፍል ሶስት ቆይታችን ደግሞ ምንና ሰን እንመለከታለን። በጽሙና ተከታተሉኝ። አማርኛ ቃላት ምስረታ አማርኛ ቃላት ምስረታ። ነገር ግን ይህ ቪዲዮ ወደዚህ ስን ስንመለከተው የፊደል ገበታዎችን ይዞልናል። መሙሚ ያልን እናጠናለን። እንዲሁም ደግሞ ወደዚህ ወደ ጎን ወደ ጎን ስንቆጥር ደግሞ ምኖችን እንመለከታለን ማለት ነው። ቃላቶችን እንመለከታለን የእነዚህን የተተኳሪ ፊደሎቻችንን መነሻ ላይ በማድረግ ተተኳሪ ፊደሎቻችን የቃሎቻችን መነሻ ላይ በማድረግ ቃላትን እየመሰረትን እንመለከታለን። ስለዚህ ልክ እንዲህ እያደረግን እያንዳንዶች ፊደሎችን በጽሞና እንመለከታለን። ከእናንተ ላይ የሚፈለገው ወይም ደግሞ የሚጠበቀው እያንዳንዷን ፊደል በጽሞና መከታተል ይሆናል። እያንዳንዱ ፊደል ምን አይነት ቃል ተመሰረተበት፣ የት ቦታ ላይ ተቀመጡ የሚለውን ነገር ማየትና ቅርጻቸውን በደንብ መለየት ያስፈልጋል። ኦኬ፣ እስኪ ወደ ጥናታችን እንግባ። ኦኬ፣ እንግዲህ እዚህ ጋር እንደምትዋት ይቺ ይቺ ፊደል መ ትባላለች። መ ብለን እንጠራታለን። በዚች መ በተባለች ፊደል መ ብለን በምንጠራት ፊደል መን መነሻ ላይ በማድረግ ቃል ስንመሰረት መሰረት ምን ልንል እንችላለን? መሪ፣ መሪ፣ መጣ፣ መሬት። ልክ እንደዛ አድርገን እንመሰርታለን። ተመልከቱ፣ መ፣ መሪ። ስለዚህ መ ብትጠፋባችሁ መሪ የሚለው ቃል ወይም ደግሞ መጣ የሚለውን ቃል ወይም ደግሞ መሬት የሚለውን ቃል አቶ አይጠፋችሁም። ስለዚህ መሬት ስትሉም፣ መጣ ስትሉም፣ መሬት ስትሉም የመጀመሪያ ፊደል ማለት መነች። ስለዚህ ይቺ ፊደል እዚህ ጋር አስቀመጥኳት። ፊደል ይቺ ፊደል ማነች ማለት ነው? መስ በኋላ መናት ብላችሁ ትይዛላችሁ ማለት ነው። በጣም ጥሩ ከመቀጥለን የምናገኛት ሙ ነው የምትሆነው። መብለን ሙ ነው የምንለው ይኸው ሙ ማለት እችነች። በቅርጽ ደረጃ ሙ እንላታለን። ሶ ሙ ብለን ደግሞ ቃላት ስንመሰረት፣ ሙ ሙሉ፣ ሙ ሙሴ፣ ሙ ሙያ። ልክ እንደዛ አድርገን ቃላት ልንመሰረትበት እንችላለን። ሙያ ኦኬ። ከሙ ቀጥሎ የሚመጣው የአማርኛ መ አልን፣ ከዚያ ሙ አልን፣ ከዛ ቀጥማነች ሚ። ሚ ማለት ቅርጾች ነች፣ ሚ እንላታለን። ሚ ብለን ደግሞ በዚች ሚ በምትባል ፊደል ቃላት ስንመሰርት ምን እንላለን? ሚ ሚስት፣ ሚ ሚዲያ፣ ሚ ሚዛን። ልክ እንዲህ እያደረጋችሁ ቃላትን መመስረት ትችላላችሁ ማለት ነው። ቃላትን እየመሰረትን መለማመድ እንችላለን ማለት ነው። ስለዚህ ዋናው ነገር ከእናንተ ላይ የሚጠበቀው ፊደሎቹ ቅርጻቸውን መለየት ይቺኛዋ ፊደልና እና ይችና ይቺ በምንድን ነው የሚለያዩት ብሎ ማወቅ ነው። ማንኛውም ሰው ፊደል ካወቀ የማያነብበት አንዳችም ነገር የለም። የማያነብበት አንዳችም ነገር ስለሌለ ሰው ከሚ ቀጥለን ምናገኛት የምናገኛት ሙ ብለናል። ከዛ ሚ ብለናል። ከዛ ከሚ ቀጥለ ማ እንላለን ቅርጿ ሚች ነች። ማ ማለት ማ በዚች ማ ቃል ስንመሰረት ምንላለን? ማ ማየት ማ ምንላለን? ማር ማ ምንላልበታለን? ማታ ማታ ያችሁት ማ ማየት፣ ማ ማር፣ ማ ማታ ብላችሁ መጥራት ማለት መጥራት። ኦኬ ከማቀጥሎ ሜ ነው የምንለው። ይኸው ሜ ማለት ይህን ይመስላል። ሜ ብለን የምንጠራው ፊደል ይሄ ነው። ሰው ሜን መነሻ ላይ የቃላችን መነሻ ፊደላ በማድረግ ቃል ስንመሰርት የሚከተሉት እነዚህን ፊደሎች ይሰጠናል። እነዚህ ፊደሎች እናገኛለን። እነዚህን ከዚህ ጋር ልብ የምታደርጉት ነገር ሜ መነሻ ላይ ሲያት ሜ መድነሻ መነሻ የቃላቻችን መጀመሪያ ፊደል ገነው ይጀምር ነው። ሶ ስለዚህ እስኪ እናምብ ሜ ሜላት ሜ ሜዳ ሜ ሜትር ብለን ቃላትን መመስረት እንችላለን ማለት ነው። ኦኬ ቀጥለን የምናገኘው የአማርኛ ፊደላችን። ም ይባላል። ም ማለት በቅርጽ ደረጃ ይሄ ነው። ም ም ብለን ደግሞ ምን ልንል እንችላለን? ም ምክር፣ ም ምንጭ፣ ም ምሳሌ፣ ምሳሌ። ልክ እንደዚህ አድርገን ቃላትን ልንመሰርት እንችላለን ማለት ነው። ከምቀጥል የምናገኛት የአማርኛ ፊደላችን? ሞ ትባላለች። ሞ ይችነች ነች ሞ በዚች ሞም ቃላት ስንመሰርት ምን እንላለን? ሞ ሞገስ፣ ሞ ሞት፣ ሞ ሞዴል። ልክ እንዲያደረግን ቃላትን እንመሰርታለን ማለት ነው። ቃላትን እንመሰርታለን ሰው እንዲያደረጋችሁ ምን ለማመድ ላይምሯችሁ ዴይ ቱ ወይም ደግሞ ቀን በቀን መንገር ማሳየት፣ ማሳወቅ አለባችሁ። ከመቀጥለን የአማርኛ ፊደሎች ገበታችን ላይ ወርታ ስንቆጥር ሀ እናገኛለን መጀመሪያ። ከዛ አሌቷ ነች፣ አሌቷ እናገኛለን። ከዛ ለ፣ ከዚ ሀመር ውሃ፣ ከዛ መ። አሁን ቀጣዩ ተረኛ ማለት ሰ። ሰ ማለት ደግሞ ይቺ ነች። በቅርጽ ደረጃ ሰ ብለን ምንጠራት ይቺ ንጉሱ ሰተ ብላ ምጠራለች። ምክንያቱም ሰዓቱ ሰ ብለን ምንጠራት ይችኛ ፊደላለች። ሰዓቱ ሰ በጽሁፍ ቋቋ ጊዜ በብዛት ምንጠቀማት ይችኛዋ ፊደል ቢሆንም ይችኛዋ ደግሞ ምን ትባላለች? ሰዓቱ ሰ ብለን እንጠራታለን። እነዚህ የስም ሞክሼ ይባላሉ። ሞክሼ ፊደል በቀደም በቀደ ነግዳቸዋለሁ። ሞክሼ ማለት በቅርጽ ደረጃ የማይመሳሰሉ ነገር ግን መጠሪያ ስማቸው አንድ የሆነ ማለት ነው። ኦኬ ሰ በሰስ ቃል ስንመሰርት እንላለን ሰላም፣ ሰረቀ ሰቀለ አያችሁት? ምን አለ? ሰ ሰላም አልኩ። ሰ ሰረቀ አለ። ሰ ምን አለ? ሰቀለ ሰቀለ። ልክ እንደዚህ ያደረግን ቃላት መመሳት መቻል አለብን። በጣም ጥሩ። ከሰ ቀጥለን ሰ ብለን እሱ ነው የምንለው እሱ ምንለው ፊደልጅ ነች እሱ እንላለን። በሱ ደግሞ ቃላት ስንመሰርት ሱ ሱሪ፣ ሱ ሱፍ፣ ሱ ሱቅ ሱቅ። ልክ እንደዚህ አድርገን ቃላትን መመስረት እንችላለን ማለት ነው፣ ቃላትን መመስረት እንችላለን። ከሱ ቀጥሎ የሚመጣው የአማርኛ ፊደላችን ሲ ይባላል። ሰ፣ ሱ፣ ሲ ያት ሲ እዚጋ ደረሰናል። ሲን መነሻ ላይ በማድረግ ቃላት ስንመሰረት ሲ ሲቃይ፣ ሲ ሲጋራ፣ ሲ ሲፋን። ሲፋን ማለት የሰዎቹ መጠሪያ ስ- ማለት ነው። ሲፋን የሚባሉ ሰዎች ብዙ ሰዎች አሉ። ስለዚህ ሲፋን ብለን ቃላት እንመሰርታለን፣ ቃላትን እንመሰርታለን። ኦኬ፣ በጣም ጥሩ። ከሲ ቀጥለን እንግዲህ ሰአልን ሱ ሲ አራተኛው ማን የሚባለው ሳ። ይሄው ሳ ማለት ይሄ ነው፣ በቅርጽ ደረጃ ሳ ብለን ቃላት ስንመሰረት ምን እንላለን? ሳ ሳንባ፣ ሳ ሳራ፣ ሳ ሳር። ልክ እንዲህ እያደረጋችሁ መለማመድ መቻል አለባችሁ እንዲህ እያደረጋችው መለማመድ መቻል አለባችሁ ማለት ነው። ኦኬ፣ ከሳ ቀጥሎ የምናገኘው የአማርኛ ፊደላችን ሳ ብለን ሴ ነው የምንለው። ሴ ሴ ማለት በቅጽ ደረጃ ይች ነች፣ ሴ እንላታለን። ይችን ሴን መነሻ ላይ የቃሎቻችን መነሻ ፊደል በማድረግ ቃል ስንመሰርት ምንላለን ሴ ሴት ሴ ሴም ሴ ሴራ ሴራ ልክ እንዲህ እያደረግን ቃላትን መመስረት አለብን ማለት ነው። ከሴ ቀጥሎ የምናገኘው የአማርኛ ተተኳሪ ፊደላቸው ወይም ደግሞ የፊደላቸውን ኛት ስ ነው የምንለው ሴ ብለን ስ ስ ብለን ቃላትን መነሻ ስን መነሻ ማድረግ ቃላት ስን መሰረት ምን እንላለን ስ ስራ፣ ስ፣ ስቃይ፣ ስ፣ ስዩ፣ ስዩ። ልክ እንዲያደረጋችሁ መለማመድ በቻል። ኦኬ ከስ ቀጥሎ የምናገኘው ፊደላችን ሶ ይባላል። ሰባተኛው ፊደል ማን ነው? ሶ ነው። ሶ ማለት በቅርጽ ደረጃ ይሄ ነው፣ ሶ ይሄን ሶንስ መነሻ በማድረግ የቃላችን መነሻ በማድረግ ቃል ስንመሰርት ሶ ሶስት፣ ሶ ሶስና፣ ሶ ሶሪያ። ልክ እንዲህ እያደረግን ቃላትን መመስረት እንችላለን ማለት ነው። እንዲህ እያደረጋችሁ ቃላቶችን እየመሰረታችሁ በዛውም ደግሞ ፊደሎችን እያጠናችሁ ፊደሎችን እያጠናችሁ መቀጠል መቻል አለባቸው ማለት ነው። ነገር ግን እንዲህ እያደረጋችሁ አንብባችሁ ያልገባችሁ ነገር ካለ ኮሜንት ሳጥን ላይ አስቀምጡልኝ። እንዲሁም ሁልጊዜ በየሎት እንደምለው እንዲሰራላችሁ የምትፈልጉት ማንኛውም የትምህርት አይነት ካለ ሀሳባችሁን እዛው ኮሜንት ቦታ ላይ አስፍሩልኝ። ይህ ቪዲዮ ለሁሉ የሚዳረ ዘንድ ላይክ ሼርና ሳብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ